ወሳኝ ኩነቶች ኩነቶች ወሳኝ ኩነቶች ይህ ፕሮግራም የማዕከላዊ ኢትዮጵያ ክልል መንግስት የወሳኝ ኩነቶች ምዝገባ ኤጀንሲ የተዛባ አመለካከቶችንም በማረም የህብረተሰቡን ተጠቃሚነት እንዲረጋገጥ ጉልህ አስተዋጽኦ ያበረክታል። ወሳኝ ኩነቶች ወሳኝ ኩነቶች ኩነቶች ወሳኝ ኩነቶች

የአንድ ሀገር የተሟላና አስተማማኝ የሆነ የወሳኝ ኩነቶች ምዝገባ ተግባራዊ ለማድረግ የወሳኝ ኩነት ምዝገባ መርሆችን ተከትሎ ተግባራዊ ማድረግ ያስፈልጋል። የሰዎችን ልደት፣ ጋብቻ፣ ፍቺ፣ ሞትና ጉድፍቻ ምዝገባዎችን የማያቋርጡ ክስተቶች በመሆናቸው የምዝገባ ስርዓቱ በቋሚነትና ሁሉንም የኅብረተሰብ ክፍል ባሳተፈ መልኩ ምዝገባ መከናወን አለበት። የግለሰቦች መረጃዎች ምስጢራዊነታቸው የተጠበቀ መሆን አለበት። ተከበራችሁ፣ ተመልካቾቻችን የማዕከላዊ ኢትዮጵያ ክልል የወሳኝ ወሳኝ ኩነቶች ምዝገባ ኤጀንሲ በመረጃ ቅበላና አቅርቦት ዳይሬክቶሪ ዘርፍ እየተሰሩ ያሉ ስራዎችን የምናስቃኛችሁ ይሆናል። አብሮነታችሁ አይለየን። ኩነቶች የአንድን ሰው የማንነትና ሕጋዊ መሠረትን ለመጣል እንዲሁም ለአስተዳደራዊ ጉዳዮች የወሳኝ ኩነቶች ምዝገባ ያለው ሚና ከፍተኛ ነው። በቀበሌያት የሚደረጉ ምዝገባዎች የተደራጁና የተጣሩ መሆን አለባቸው። በዚህም የክልሉ የወሳኝ ኩነቶች ምዝገባ ኤጀንሲ የመረጃ ቅበላና አቅርቦት ዳይሬክቶሪ ዘርፍ መረጃዎችን በማጣራትና በማደራጀት ለሚመለከታቸው አካላት ተደራሽ የማድረግ ስራ ይሰራል። በርከት ያሉ ስራዎች ከሚሰሩበት የስራ ክፍል አንዱ የስራ ክፍል ነው። በተለይም ከዚህ ከመረጃ አደረጃጀት ጋር ተያይዞ የተመዘገቡ ቅጂዎች ከታች ከቀበሌ ጀምሮ እየተጣሩ እየተደራጁ አጠቃላይ እንደ ክልላዊ የሆነ መረጃ የሚደራጅበት የስራ ክፍል ነው። አንዱና ትልቁ ስራ ይሄ ነው። ከዛም ባለፈ የሚመጡ ቅጂዎችን ደግሞ በማደራጀት አንድ ቅጂ ለማዕከላዊ ስታስቲክስ ኤጀንሲ እናስረክባለን። አንደኛውን ቅጂ ደግሞ ለፌዴራል ኢሚግሬሽንና ዜግነት አገልግሎት የምናስረክብበት አግባብ ነው ያለው። ይሄ በአዋጅ በተቀመጠ መሰረት በወር በገባ እስከ አርባ አምስተኛው ቀን ድረስ ለፌዴራል ኢሚግሬሽንና ለማዕከላዊ ስታስቲክስ ኤጀንሲ የምናስረክብ ይሆናል። ሌላውና ትልቁ ስራችን ደግሞ ከተመዘገቡ ቅጂዎችን መረጃ ማጠናቀር ነው። የተመዘገቡ ቅጂዎች በየአመዘጋገብ ባህሪያቸው በተለይ በምዝገባ ወቅት ይጠናቀራል። በመጡበት ዞን፣ ልዩ ወረዳ ወይም ደግሞ በወረዳም ጭምር ከዛም ባለፈ ደግሞ የጾታ መሰረት አድርጎ መረጃዎች ይተነተናሉ። ገጠር ነው ከተማ ነው የሚለውን ደግሞ እየለየን የተመዘገቡበትን መረጃ እናጠናቅራለን። ስለዚህ አጠቃላይ የምዝገባችንን መረጃ ምን ያህል ነው ፕሮግረሱ የሚለውን ነገር በየጊዜው በየወሩ እያጠናቀርን ሪፖርት እንሰራለን። ይህንንም ለባህል ድርሻ አካላት እናሰራጫለን። የተለያዩ ባህል ድርሻ አካላት ይህን መረጃ ይፈልጋሉ። በተለይም ከሴቶችና ሕጻናት፣ መንግስታዊ ያልሆኑ ድርጅቶች፣ ዩኒቨርሲቲዎች ለጥናትና ምርምርም ጭምር ስራዎቹ ምን ላይ የማስመዝገብ ባህሉ ምን ያህል ነው የሚለውን ነገር ሰዎች መረጃ ይፈልጋሉ። ቅድመ ሁኔታዎችን አሟልተ ሲገኙ ደግሞ ይህም መረጃ አጠናቅረን እንሰጣቸዋለን ማለት ነው። በኒ ዘርፍ የሚሰራው አጠቃላይ አምስት ኩነቶች አሉ። እነዚያ አምስት ኩነቶች ቀበሌ ላይ ተመዝግበው ይመጣሉ። ከዛ በኋላ ቀበሌ ላይ ከተመዘገቡ በኋላ እዚህ እያጠራን ወደ ፌዴራልም የሚሄዱ ኩነቶችን ነው የምንሰራው ማለት ነው። አራት ኮፒ ነው የሚሰራው ቀጾ ማለት ነው። ዞሮ ዞሮ መዝገባው የሚደረገው ቀበሌ ነው። ቀበሌ ከተደረገ በኋላ ወረዳ ይመጣል። ቀበሌው ለወረዳ መረጃውን ይልካል። ወረዳው ደግሞ የእኛ ባለሙያ አለ ያጠራና ትክክል መረጃውን እንደተመዘገበ እንዳልተመዘገበ ያጠራና ለዞን ያቀብላል። ዞንም በዛ ልክ መረጃውን አጥርቶ እንትን ካለ በኋላ ወደኛ ያመጣል። እኛም እንደምታዩት በዚህ መልኩ አጥርተን ወደ ፌዴራል እንልካለን ማለት ነው። አንድ ሰው ሲመዘገብ በአራት ኮፒ ነው የሚመዘገበው። ዜሮ ቅጅ ብለን የምንለው እዛው መዝገብ ላይ ይቀራል ያ ዜሮ ቅጂ ሰዎች ከተመዘገቡ በኋላ የምስክር ወረቀት ሊበላሽባቸው ይችላል። በተመሳሳይ መልኩ ደግሞ በቀበሌ ደረጃ ዳታ ፕሮዲስ ሊደረግ ይችላል። ያ በግብአትነት እዛው ሆኖ ያገለግላል። ከዛ ባለፈ ከቅጂ አንድ ጀምሮ እስከ ሶስት ያሉት በየደረጃው በዞን ደረጃ፣ በወረዳ ደረጃ ተጣርቶ ወደ ክልል ይመጣል። ወደ ክልል ከመጣ በኋላ የመረጃ አደረጃጀት ክፍል የሚባል ራሱን የቻለ እዚሁ ስራ ክፍል ውስጥ ያለ ቲም አለ ያቲም የተጣሩ መረጃዎችን በአግባቡ ያደራጃል የሚያደራጅበት አግባብ በአመተ ምህረት በዞን ወይም በልዩ ወረዳ በወረዳ እንዲሁም በሴሪ ቁጥርም ጭምር ማንኛውም ሰው የተመዘገበውን መረጃ በአግባቡ በቀላሉ ማግኘት እንዲችል አድርገን እያደራጀን ራሱን የቻለ ማደራጃ ክፍል አለን በዛ መንገድ እያደራጀን በአግባቡ እንይዛለን በክልል ደረጃ በተመሳሳይ መልኩ በፌዴራል ና በ ሴሴን ደረጃ በዛ መልክ ይያያዛል ይሄ እንግዲህ የሚያዝበት አግባብ በተገቢ ሁኔታ እንዲሆን በተለያዩ ጊዜያት ድጋፍና ክትትል እንደ ተቋም ይደረጋሉ። በተመሳሳይ መልኩ እንደ ስራ ክፍልም ደግሞ ጋፖች ያሉባቸውን የመረጃ መዘጋገብ አያያዝ ላይ የተለየ ትኩረት የሚፈልጉትን እንደ ስራ ክፍል ወስደን ድጋፍ እናደርጋለን። ከዛ ባለፈ እንደ ተቋም ደግሞ በየሩብ አመቱ በአመት አራት ጊዜ ድጋፍ ይደረጋል። ድጋፎቻችን ታች ቀበሌ ድረስ ታች ስራ አስኪያጅ እየመዘገበ ያለው ምን ይመስላል? የሚለውን ነገር በአካል ነው ደርሰን ድጋፍ የምናደርገው። የአንድ ወር ሪፖርት ለምሳሌ የጥር ወር ሪፖርት ከሆነ የጥር ወር ሪፖርት ከተመዘገበው በኋላ በ15 ቀን ውስጥ ወረዳ መድረስ አለበት። ወረዳም 15 ቀን ያጠራና ለዞን ማቀበል አለበት። ዞንም በ15 ቀን ውስጥ አይቶ ዞሮ ዞሮ 45 ቀን ይፈጃል ማለት ነው። የአንድ ወር ሪፖርት ለመምጣት 45 ቀን ይፈጃል። በ45ኛው ቀን እኛ ጋር ይመጣና እኛም 15 ቀን እናጠራና ወደ ፌዴራል ካለን ማለት ነው። በወሳኝ ኩነቶች ምዝገባ የተመዘገቡ መረጃዎች ስለ ትክክለኝነታቸው የማጣራትና የማመሳከር ስራ ኤጀንሲው በትኩረት ከሚሰራባቸው ተግባራት መካከል አንዱ ነው። ለወሳኝ ኩነቶች ምዝገባና መረጃን ለማመሳከር ተገልጋዮች አስፈላጊ የሆኑ መሟላት ያለባቸው ቅድመ ሁኔታዎችን በቅድሚያ በማሟላት የአገልግሎት አሰጣጡን ግልጽና ቀልጣፋ ያደርጓል። አንዱ እንደ ስራ ክፍል የምንሰራው ትልቁ የሰነድ ማመሳከር ነው። ይህ ሰነድ ማመሳከር ስራ የሚሰራው ትልቁ አላማው የተመዘገበው መረጃ በአግባቡ ቀበሌ ስለመመዝገቡ ቼክ እናደርጋለን። በተመሳሳይ መልኩ የምስክር ወረቀቱ ላይ የሰፈሩ መረጃዎች ደግሞ ሙሉ ናቸው ወይ የሚለውን ቼክ እናደርጋለን። በዚህ ሂደት ውስጥ በርካታ ቻሌንጆች እየገጠሙን ነው። ትክክል ነው። ባለ ጉዳዮች መረጃ ባለ ማወቅ ታች ላይ በተለይ ቀበሌ ላይ ካስመዘገቡ በኋላ ቀጥታ ይሄዳሉ። የውጭ ጉዳይ ሚኒስተር እኛ እንደ ተቋም አሻራ ሰጥተናል። የአሻራ ውጭ ጉዳይ ሚኒስቴር አለ። ነገር ግን መሆን ያለበት ቀበሌ ካስመዘገቡ በኋላ በየደረጃው በሚገኝ በዙ ነው። እንዲሁም በልዩ ወረዳ ሰላምና ፀጥታ ውስጥ የኛ የወሳኝ ኩነት ምዝገባ የሚባል ጽፈት ቤት አለ። እዛ ቀርቦ ማረጋገጥ አለባቸው። ተገቢው መረጃ እዛ በአግባቡ ያገኛሉ። ስራ አስኪያጆችም ወይም ደግሞ የክብር መዝገብ ሹሞች ይህ መረጃ በተገቢው መንገድ ለሁሉም ተገልጋዮቻችን ሊሰጡ ይገባሉ። ምክንያቱም ይህን መረጃ በማጣት በጣም በርካታ ባለጉዳዮች እየተጉላሉ ስለሚገኙ፣ ከዚህ ጋር ተያይዞ ሁሉም ሰው ካስመዘገበ በኋላ የሚፈልግበት አላማ ምንድን ነው የሚለው መለየት፣ የውጭ ጉዞ ካለበት አዲስ አበባ ፓስፖርት ለማውጣት ከፈለገ መጥቶ እኛ ጋር ክልል ወሳኝ ኩነት ምዝገባ ኤጀንሲ በአካል መቅረብና ማረጋገጥ አለበት። ይህ ካልተረጋገጠ ውጭ ጉዳይ ሚኒስተርም ፌዴራል ኢሚግሬሽንም ተቀባይነት አያገኝም፣ እንግልትም ጭምር ነው የሚሆነው። ስለዚህ በተገቢው ጊዜ መጥተው አገልግሎቱን ማግኘት ይገባቸዋል። በዚህም ሂደት ውስጥ ሁሉም ሰው ሲመጣ የሰነዱና የመታወቂያውን ኮፒ መያዝ አለበት። የአገልግሎት ክፍያ የክልሉ መስተዳድር ምክር ቤት ያወጣ የአገልግሎት ክፍያ አለ። በዛ መሰረት የአገልግሎት ክፍያ ለአንድ ኩነት በተለይ ልደት መቶ አምሳ ብር ይከፈላል። ጋብቻም በተመሳሳይ 150 ብር፣ ሞትና ጉዲፈቻ 50 ብር ነው የሚከፈለው። ስለዚህ በዚህ መንገድ መጥቶ እኛ ጋር ሰነድ ማመሳከር ይችላል ማለት ነው። አው በእኔ የሰነድ ማመሳከር ስራ ነው የሚሰራ ያው ለግለሰቦች ለውጭ ጉዳይ ሲፈልጉ የውጭ ፕሮሰስ ሲኖርባቸው ሰነዳቸውን ከኛ ከቀበሌ የሚወስዱትን የልደት ሰርተፍኬት፣ የጋብቻ ሰርተፍኬት እንዲሁም ፍቺና ጉዲፈቻ ለውጭ ፕሮሰስ ሲፈልጉት ያን የወሰዱት ሰነድ ትክክለኛነቱን እኛ ጋር መጥተው ያረጋግጣሉ። ውጭ ጉዳዮች የእኛን ማረጋገጥ ስለሚፈልጉ ያንን የማረጋገጥ ስራ ነው የሚሰራ። አገልግሎቶች በርካታ የህብረተሰብ ክፍሎች ይፈልጋሉ። ነገር ግን ይሄን የምስክር ወረቀት ማግኘት ያለባቸው የሚኖሩበት ቀበሌን ብቻ ነው፣ መታወቂያ ይዘው ለልደት ሰላሳ ብር፣ ለሌሎቹ ኩነቶች በተቀመጠው አግባብ መሰረት ማግኘት ያለባቸው በሚኖሩበት ቀበሌ ብቻ ነው። አሁን በርካታ ባለፈው ተቋማዊ ምስለይታ ወይም ደግሞ የመካ ማስተዳደር ችግር ነበርና እና ያንን ለመለየት ዳሳ ጥናት ወተን ነበር። በየዞኖቹ ስንወጣ በርካታ ኮምፒውተር ቤቶች የግል ተቋማት ጭምር እስካን እያደረጉ ለበርካታ ተገልጋዮች ይሰጣሉ። ይሄ ትክክል አይደለም። ስለዚህ ህብረተሰቡ የምስክር ወረቀት ማግኘት ያለበት ከቀበሌና ቀበሌ ብቻ ነው። ኦሪጂናል የምስክር ወረቀት እስካን የተደረጉ ምስክር ወረቀቶችን ይዞ መገኘት አገልግሎት በሱ ለማግኘት መሞከር በወንጀል ተጠያቂ ያደርጋል። ስለዚህ ህብረተሰቡ ተጠያቂ እንዳይሆን ቀድሞ ከቀበሌ ኦሪጂናል የምስክር ወረቀት በማውጣት አገልግሎቱን ማግኘት ይችላል። በርካታ አካባቢዎች ደላሎች አሉ። እነኛ ደላሎች በተለያየ ቦታ ላይ ይሄን እናመጣለን፣ ይሄን እናገኛለን ይላሉ። በጣም በርካታ የሚያነሷቸው ሂደቶች አሉና ይሄ አግባብ አይደለም። በየኮምፒውተር ቤቶቹ ህገ ወጥ ስራ የሚሰሩ በጣም በርከት ያሉ ኮምፒውተር ቤቶች አሉ። እነኚህን በህግ ሂደት ውስጥ እየተጠየቁ ያሉ ምርከታም እየተደረገባቸው ያሉበት ሂደት አለ። እሱ የራሱን ውሳኔ እስኪያገኝ ድረስ ግን ህብረተሰቡ አገልግሎት ለማግኘት ሲፈልግ በሚኖርበት ቀበሌ ሄዶ ያንን አገልግሎት ማግኘት ይችላል። ከዛ ውጪ የሰነድ ማመሳከርን በተመለከተ በዞንና በክልል ደረጃ ብቻ ነው ሰነድ ማመሳከር የሚቻለው። ይህም በየዞኑ በሚኖሩበት የዞን መዋቅር፣ በክልል ደረጃ ደግሞ ሆሳና ከተማ የክልሉ ርዕሰ መስተዳድር በሚገኝበት ህንፃ ላይ አንደኛ ፎቅ ላይ ተገኝቶ የሰለ ማመሳከር አገልግሎት ማግኘት ይችላል ማለት ነው። ብዙ ጊዜ ወደ ታችም ፎርጅድ የሆነ ሰርተፍኬት ይመጣል። ያ ሰርተፍኬት በሚመጣበት ሰዓት እኛ እዚህ ፈልገን እናጣለን። አንድ ደግሞ ሰርተፍኬቱ ፎርጅና ትክክል ነው የሚለውን ነገር እኛ አይተን እናውቀዋለን። ሰርተፍኬቱ ማለት ነው በማየት ውስጡ ላይ ሰርተፍኬቱ ላይ ውስጡ ላይ ኦሪጅናል የሆነና ፎርጅድ የሆነውን የምንለይበት መንገድ አለ። በዛ እናውቅና እንመልሳለን። ካልሆነ ደግሞ ቅጹን ካጣን እዚህ የተደራጀ ምናልባት ማጥራት ባለሙያዎች ሲያጣሩ ሰነዱ ያልተሟላ ሆኖ ሲመለስና ማደራጃ ክፍል ላይ እንትን ቅጹን ካጣ ነው፣ ወደ ታች እንዳልኩ እንመልሳለን። ከዛ አይተን ደውለን የስሪያል ነንበር አለው ያንን ነንበር ነግረናቸው የልደት ምዝገባ ልዩ ቁጥር የሚል አለ። ያንን ቁጥር በመንገር ቀበሌ ላይ በዛ ቁጥር ማን እንደተመዘገበ እንዲያረጋግጡልን አድርገን በዛ መሰረት መመዝገቡን ቼክ አድርገን ከሌለ ደግሞ ተመላሽ ነው የምናደርገው። በኤጀንሲው የሚሰጡ የአገልግሎት አሰጣጥ ቀልጣፋና ጥራቱን የጠበቀ መሆን አለባቸው። ሕብረተሰቡም ከምዝገባ ማስረጃ የሚገኘውን ጠቀሜታ ተረድቶ በአሰራር ስርዓት አገልግሎት እያገኘ ሲሆን፣ ጊዜና ወጪን ለመቀነስ የአገልግሎት አሰጣጡን ማዘመን እንደሚያስፈልግ ተገልጋዮች ተናግረዋል። እዚህ ኤጀንሲ እንደ አንድ ባለ ጉዳይ ተጠቃሚ ሆኘን የመጣው የመጣውም ያው የልደት ካርዴን ከቀበሌ አንስቼ ወደ ዞን ሰላም እና ጸጥታ ወሳኝ ኩነት ሄጄ እዛም የተሰጠኝን አገልግሎት ተጠቅሜ የመጨረሻ እዚ ክልሉ ወሳኝ ኩነት ኤጀንሲ ቢሮ መጥቻለሁ። እዚ ጋር ያለው እኔ በእውነቱ እዚህ የነበሩ ባለሞች ከየት መጡ? ለምን መጡ? ምን ምን እንርዶት ብለው ነው ተንከባክበው የተቀበሉኝ፣ በጣም በሚገባ እንደ አንድ ባለ ጉዳይ እንደተገልጋይ ውስጤ ረክቶና ደስ ብለኝ የሄድኩት በመሰረቱ ያው ጥሩ ነው የሚል ነገር እንዳለኝ እንደኔ ያው እርካታ ይሰማኛል። እንደኔ ምናልባት ያው ትንሽ ቢሮክራሲ ትንሽ ሰፋ ያለበት ሁኔታ ያለው እና ቤተሰብ ላለው ሰው ምልልሶች ይኖራሉ፣ ወጣ ወረዶች ይኖራሉ። የተመቻቸ ትራንስፖርት ፋሲሊቲ የለም። የፋይናንስ አቅም ጉዳይም ይኖራል። ምናልባት እንደኛ ግን ወደ ማህበረሰባችን ይህን አገልግሎት ብትወስደው በቅርብ ማግኘት የሚችሉበት ቢኖር ጥሩ ነው። ምናልባት ዲጂታል ቢሆን ደግሞ ሞር የበለጠ የተሻለ ሊሆን ይችላል። ምክንያቱም ውጣውረዱ ምልልሱ አይኖርም። በመሰረቱ ግን ያው ወረዳም ላይ ዞንም ላይ እዚህም ከመጣ በኋላ ሰራተኞቹ አካባቢ ያለው ነገር ፖላይቶች ናቸው። ጥሩ ይቀበሏል፣ ጥሩ ያስተናግዳሉ። በተቻለ መጠን ስህተቶች እንዳይኖሩ ጥንቃቄ ያደርጋሉ፣ ኢንተርቪው ያደርጋሉ፣ መረጃዎች ይጠይቃሉ። ስለዚህ ክሊር ከሆኑ በኋላ ነው እነሱን ወደሚመለከት ስራ የሚሄዱትና ፖላይቲንን አፕሮች የሚያደርጉ ጥሩ ነው የሚል ነገር አለኝ። ይሄ ወሳኝ ኩነት እኔ ልጆች ሲወለዱ ጭምር አድገውም ከፍ ብለውም ወደ ሌላ ዓለም ሲቀየሩም ድረስ ሙሉ መረጃ ያስፈልጋል። ምናልባት ወይ የትሬኒንግ ልጅነት ሊሆን ይችላል፣ ወይ የኦሪነስ ልጅነት ይችላል። በፊት አንዳንድ ኮፒ ነበር ሲሰጥ የነበረው እና እኔም አሁን ወረዳ ላይ ሲሄድ የተሰጠኝ አንድ ኮፒ ነው። እሱ ልጅ ነበር ወደ ዞን የሄድኩት፣ ዞኖች በኮፒ ካልተሰጠ አይሆንም። ለባላንድ ለሚስት አንድ የሚል ነገር ይሄ ማረጋገጫ ለሁለቱም መብት ነው የሚል ነገር ነበር አይደል? እና ምናልባት ወረዳዎች አካባቢ በቂ የሆነ ኢንፎርሜሽን ላይኖር ይችላል የሚል ነገር አስባለሁኝ። ምናልባት ክሊር ሆኖ ቢሆን ኖሮ ምልልሱ ላይኖር ይችል ነበር። ርግጥ ሲሉ ማስወገድ ይቻል ነበር የሚል ነገር አስባለሁ። የወሳኝ ኩነቶች ምዝገባ ስርዓቱን በጠበቀ መልኩ ተደራሽ ለማድረግ የክብር መዝገብ ሹም ማሟላትና አስፈላጊውን ስልጠና መስጠት የኤጀንሲው ዋነኛ ተግባር ነው። ለምዝገባ ስራ አስፈላጊ የሆኑ የጽህፈት መሳሪያዎችን በማሟላት የመረጃ አያያዝ ስርዓቱን ከተጠያቂነት ጋር ሊሆን ይገባል። የአቅም ግንባታ ስልጠናዎች በስራ ክፍል ይሰጣሉ። ስራ አስኪያጆች ከመዘገቡ በኋላ የሚታዩ ግድፈቶች አሉ እነኛ ግድፈቶች መነሻ አድርገን የአቅም ግንባታ ስልጠና ሰነዶችን እናዘጋጃለን። በተዘጋጀው ሰነድ መሰረት ደግሞ ስልጠናዎችን እንሰጣለን። ይሄ የስልጠና ሂደት በተለይም ስራ አስኪያጆቻችን አቅማቸው እየተገነባ ክፍተቶቻቸውን እየሞሉ በተለይም ደግሞ ወቅታዊ ምዝገባ ላይ ትኩረት እንዲያደርጉ ያደርጋቸዋል። ትልቁ አላማችን ስራ አስኪያጆቻችን ወይም በቀበሌ የሚገኙ የቀበሌ የክብር መዝገብ ሹሞች ወቅታዊ ኩነት እንዲመዘግቡ ነው የሚጠበቀው። አብዛኛው ምዝገባችን አሁን ባለው ሁኔታ ባክሎግ ነው ወይም አገልግሎት ፓርት ነው። ነገር ግን ትልቁ አላማ አድርገን እየሰራን ያለነው እንደ ክልልም እንደ ተቋምም ወቅታዊ ኩነት መዝገባ ነው። ከዚህ አንጻር ክፍተቶች አሉ። እነኝን ክፍተቶች ደግሞ በየጊዜው አቅም እየገነባን የተለያዩ ከባለድርሻ አካላትም ጋር ተቀናጅተን እየሰራን ከጊዜ ጊዜ የተሻለ ነው በተለይም ጤና ተቋማት ላይ የጀመርነው ምዝገባ እጅግ ውጤታማ ነው፣ በአንጻራዊነት በክልሉ በሚገኙ ሁሉም ሆስፒታሎች ላይ ምዝገባ እያከናወን ነው። እነኚህ ምዝገባ የምናከናወንባቸው ሆስፒታሎች ደግሞ ወቅታዊ ምዝገባ ሽፋናችንን እያሳደጉ ነው የሚገኙት። ስለዚህ በየጤና ተቋማት ሆስፒታሎች ላይ ጤና ኬላዎች ላይ ክትባት በሚሰጡባቸው ቀናቶችም ጭምር ስራ አስኪያጆች ተገኝተው እንዲመዘግቡ እያደረግን ያለ ነው። አሁን የታብሌት ስልጠና እታች ለቀበሌ ስራ አስኪያጆች የታብሌት ስልጠና እየሰጠ ያለ ነው። ዞሮ ዞሮ ዘመኑ የሚፈልገውን ምዝገባ ለማድረግ በታብሌት ምዝገባ መደረግ አለበት ተብሎ ከዚህ በፊት ለአምስት መቶ ስራ አስኪያጅ ስልጠና ሰጥተናል። አሁን ደግሞ ኦልሬዲ ሁለት መቶ ስራ አስኪያጅ ስልጠና እየወሰደ ነው። ስለዚህ ከመዝገብ ባለፈ መዝገብ ይሄ ኖርማል ሀርድ ኮፒ ባለፈ ሶፍቱንም በሶፍቱን ዘመናዊ ለማድረግ በታብሌት ምዝገባውን አጠቃላይ በታብሌት ምዝገባ ለማድረግ እንቅስቃሴ እየተደረገን ያለው ኦረዲ ለሁሉም ቀበሌ የሚደስ ታብሌቶች መጥተዋል። ግን ደግሞ ሁሉንም ስራ አስኪያጅ በአንዴ ከማሰልጠን ቀስ በቀስ እየተሰለጠነ ያለው ነገር ግን ሆስፒታል ላይ ሆስፒታልና የከተማ ቀበሌዎች ኦረዲ ምዝገባ ጀምረዋል። ሁሉም ሰው በተለይ የቀበሌ ክብር መዝገብ ሹሞቻችን የተረከቡትን እቃ በአግባቡ መያዝ ጥንቃቄ ማድረግ ይጠበቅባቸዋል። ምክንያቱም በፋይናንስ በመንግስት ፋይናንስ አሰራር ስርዓት መሰረት ነው ንብረቶቹ እየወረዱ ያሉት። ከክልል ለዞን ፋይናንስ እናስረክባለን፣ ዞን ፋይናንስ ለወረዳ፣ ከወረዳ ፋይናንስ ደግሞ የቀበሌ ክብር መዝገብ ሹሞቻችን ወጪ ያደርጋሉ። በሞዴል ይህ በሚሆንበት ጊዜ ትክክለኛውን የመንግስት የፋይናንስ አሰራር ስርዓት ተከትሎ ነው። ከዚህ ውጪ ግን ስራ አስኪያጆች ከተረከቡት ንብረት ውጪ ለሌላ አሳልፎ መስጠት አይቻልም። አሁን ብዙ ጊዜ የሚገጥመን ምንድን ነው? ከአንድ ቀበሌ ወደ ሌላ ቀበሌ ንብረቶችን ሽፍቴ ማድረግ፣ ክብር መዝገቦችን በአግባቡ አለመያዝ፣ ሜዳ ላይ እንዳልባል እቃ ማስቀመጥ፣ ቁልፎ ያለ መያዝ። ስለዚህ ይሄ ሚስጥራዊነቱ በጣም የተጠበቀ መረጃ ነው። በዚህ ሂደት ውስጥ የተመዘገቡ መረጃዎችን እሱና ወይም ያቺ ክብር መዝገብ ሽሙና ከሱ ውጪ ማንም ሰው ሊያቀች አይገባም። ስለዚህ በአግባቡ መያዝ አለባቸው። ቢጠፋ ቢጎድል የወሰዱት ንብረት ቢወድምና ቢበላሽ ትክክለኛውን የመንግስት የቅጣት ሂደት ተከትሎ እየተቀጡ ነው ያሉት። ያጠፉ የክብር መዝገብ ሹሞች አሁን በተለያዩ ዞኖች ላይ እየተቀጡ ነው። በዚህ ሂደት ውስጥ ደግሞ ቀበሌ ላይም የምትከፈል የአገልግሎት ክፍያ አለች። ይህንን የአገልግሎት ክፍያ ህብረተሰቡ በግልጽነት እንዲያውቅ መደረግ አለ በየቀበሌዎቹ ሊለጠፍ ይገባል። አንድ ሰው ሲያስመዘግብ ምን ያህል መክፈል አለበት የሚለው ግልጽ መሆን መቻል አለበት። የተቀመጠ የክፍያ መመሪያ አለ። በዚህ ሂደት ውስጥ ሁሉም ሰው ግልጽ ሆኖ የተቀመጠውን ሚኒመም ሪኳይርመንት ካሟላ ሰው አገልግሎት ማግኘት አለበት። ስለዚህ በዚህ ሂደት ግን በርካታ ስራ አስኪያጆች የሚሄዱበት እርቀት ተገቢ አይደለም። እንደ ክልል የተጀመሩ ስራዎች አሉ። ከኢሚግሬሽንም ከፖሊስ አካላትም ጋር ተቀናጅተን እየተቀጡ ነው ያሉት ግን መቀጣት ግብ አይደለም። እኛ እንዲቀጠው አንፈልግም። እንደ ተቋሙ አላማችን እሱ አይደለም። ትልቁ አላማችን ተገቢውን አገልግሎት በተገቢው ጊዜና ቦታ ህብረተሰቡ እንዲያገኝ ነው። ስለዚህ በጣም በርካታ ባለ ጉዳዮች እዚህ ይመጡ ይነግሩናል። የሚያገኙት አገልግሎት ከተቀመጠው ክፍያ በላይ ነው። ስለዚህ ይሄ ትክክል አይደለም። ደረሰኝ መስጠት ይኖርባቸዋል። ለከፈሉት ክፍያ ደረሰኝ መስጠት አለባቸው። ስለዚህ በዚህ መንገድ ተገቢውን አገልግሎትና ተገቢውን ሰርቪስ በወቅቱ መስጠት ይገባቸዋል። አለው የምስክር ወረቀት በተለያዩ አደጋዎች በሚጠፉበት ወቅት መልሶ ማግኘት ይቻላል። የወሳኝ ኩነቶች ምዝገባ አዋጅ ቅድመ ሁኔታዎችን በማሟላት መልሶ ማግኘት እንደሚቻልም ያዛል። የምስክር ወረቀቶች በተለያዩ አግባብ ሊጠፋ ሊወድም ሊቃጠል በአደጋ ምክንያትም እንትን ሊል ይችላል። ያው የሰው ልጅ እስካለ ድረስ የሚገጥም ችግር ነው። ነገር ግን ከጠፋ ከተቃጠል እና በተለያየ ምክንያት አደጋ ከደረሰበት ድጋሚ ማግኘት መብት አለው። ማንኛውም ሰው ድጋሚ ለማግኘት ምን ምን ማሟላት አለበት ብለን ስንል አንዱ ቅድመ ሁኔታ የምስክር ወረቀቱ ጠፍቶ ከሆነ ከፖሊስ ስለ መጥፋቱ የሚያሳይ ማስረጃ ማቅረብ አለበት። ከዛ ተመልሶ ሄዶ ቀበሌ ላይ የተቀመጠ አገልግሎት ክፍያ አለ። ያን የአገልግሎት ክፍያ ከፍሎ ምስክር ወረቀት መውሰድ ይችላል። ጎርፍ ሊወስደው ይችላል። ሊበላሽ ይችላል። መኪና ላይ የሚሆን አደጋ ሊገጥም ይችላል። ይህንን በማህበራዊ ፍርድ ሸንጎ በማስወሰን ይሄ አደጋ በዚህ ቦታ ደርሷል። ይሄ አደጋ ሲደርስ አብሮ ከትምህርት ማስረጃ ጋር ከሌሎች መረጃዎች ጋር አብሮ ሊጠፋ ይችላል። ይሄ በሚሆን ሰዓት አዋጁም ያዛል አዋጅ ሰባት ስልሳ ሁለት ሺህ አራት ላይ ከጠፋ ከወደመ፣ ከተበላሸ ድጋሚ ማግኘት ምትክ የምስክር ወረቀት ማግኘት መብት እንዳላቸው ስለሚያስቀምጥ መመሪያ ላይም በአግባቡ የሚጠበቅ ቸውን ቅድመ ሁኔታ አሟልተው የተቀመጠውን ክፍያ ከፍለው ምትክ የምስክር ወረቀት ከዚህ ቀደም ከተመዘገቡበት ቦታ ድጋሚ መመዝገብ ሳያስፈልግ ኦሪጅናል የምስክር ወረቀት ማግኘት ይችላሉ። ወሳኝ ኩነቶች ክቡራትና ክቡራን ተመልካቾቻችን የማዕከላዊ ኢትዮጵያ ክልል የወሳኝ ኩነቶች ምዝገባ ኤጀንሲ የመረጃ ቅበላና ቅርቦት ዳይሬክቶሬት ዘርፍ እየሰራው ያለውን ስራ አስመልክተን ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። ሳምንት በሌላ ፕሮግራም እስክንገናኝ ሰናይ ጊዜ። ወሳኝ ኩነቶች ኩነቶች ወሳኝ ኩነቶች ይህ ፕሮግራም የማዕከላዊ ኢትዮጵያ ክልል መንግስት የወሳኝ ኩነቶች ምዝገባ ኤጀንሲ የተዛባ አመለካከቶችንም በማረም የኅብረተሰቡን ተጠቃሚነት እንዲረጋገጥ ጉልህ አስተዋጽኦ ያበረክታል። ወሳኝ ኩነቶች